አገኙት። እስኳድና ማን ያገኘው? ምስራቅ ጎጃም ያለው ኦሮሞ አገኙት። አሁን ከዛ ማንን ስደባሉት? ዘመነ ካሴ ዘመነ ካሴ እንደዚህ በመርዝ ፍጇቸው፣ ምሬ ወዳጆን በመርዝ ፍጇቸው፣ ወያኔን ሊያመጡ ነው፣ ኤርትራን ሊያመጡ ነው፣ ከውጥሮ ሊያመጡ ነው፣ ምርትስዬ ሊያመጡ ነው፣ ፍጇቸው በሏቸው። እኔ ራሱ ምስራቅ ጎጃም ገብቼ እንደዚህ አደርጋለሁ፣ ትንትዬ ትንላለሁ። ስለዚህ ትክክል በመርዝ ላመጣለን እንግዲህ ዳለቻ እንኳን እንደዚህ እንደዚህ አይልም፣ ዳለቻ እንደዚህ አይልም። እግዚአብሔር የአማራ አምላክ ነ ጣለ እኔ ስደበኝ፣ እኔ አማራ ነኝ አላልኩም። ስትሰድበኝ ለብታድር ምን ቂጡን እየወጋ ጭንቅላቱን በማካሮ እየበጠስ አስወጣው አማራ እያሳደርግ፣ በመርዝ ቂጡን እየወጋ መርዝ እየሰጣባ እንጀራ ሲል መርዝ፣ ውሃ ሲል መርዝ፣ በቆሎ ሲል ጥይት አንገቱን እየሰካ አባረው። ብልጽግና እንኳን አላለ። ብልጽግና እንኳን እንደዚህ የለም። ደግነቱ የሚሰማው ኖሮ እሱን ሰምቶ ይሄዳል ማለት አለ። ወንድሙ ብልጽግና ነው፣ ወንድሙ የብልጽግና ኃላፊ ነው። መረጃ ደህንነቱን የሚሰጡት እነሱ ናቸው፣ ሚዲያ ላይ የሚያስቀባጥሩት እነሱ ናቸው። ብልጽግና እሱ ነው፣ የሰላሌ ኦሮሞ አግብቶ የተቀመጠው እሱ ነው። ዘመነን አጥፉት፣ ምሬ ወዳጅን አጥፉት፣ እንጀራ ሲለምኗችሁ መርዝ ስጧቸው፣ እንደዚህ ሲያደርጓቸው፣ እንደዚህ አድርጓቸው። ይሄ ይሄ ዝም ብሎ የሚታይ ነገር አይደለም። በደንብ ተዘጋጅቶበት በደንብ ተጠንቶ የቀረበ ነው። ከዚህ እግዚአብሔር ደግሞ ብድራቱን እየከፈለ ነው። እግዚአብሔር ይችልበታል። ብድራቱን እየከፈለ ነው ማለት ነው። ነው ቦታ የጠቀሰው ለምንድን ነው ቦታ የጠቀሰው? አዳምጡት። ገባ ይችላል። ነው ይሄ ነው ዋናው ነገር እንደምገባ እያሰባችሁ ከዚህ በኋላስ የኔ ተከታዮች የማይገባ እንዳይመስላችሁ፣ ልገባ እችላለሁ። ግን ስገባ አማራን ለመክፈል ነው የሚሄዱ ስራ ጎጃሙን ይዤ ወደ አራት ኪሎ መሄድ አለብን ብዬ ሌላውን እየመታወት ነው የሚሄዱ ይህን እኔ ሀገር ቤት ልገባ እችላለሁ። ወዶ ብላክ ሜሉ ቀላል አይምሰላችሁ። እንጦሮጦስ ግባ ቢሉት ይገባል። አሁን ይቀልዱበታል፣ ያሹታል፣ ይጫወቱበታል። ይሄ ግን ምንድን ነው? አገር ቤት ገብቼ አማራን ለመክፈል ነው አለ። ለመክፈል ነው ምኑን ይዤ ምስራቅ ጎጃ ምን ይዤ ምኑን ሌላውን ልመታ ይዤ ወዴት ሌል ወደ አራት ኪሎ ደሞ ጎንደሬ ነኝ ብሏል። እስኳዶቹ ይዘውታል ያለቀ ሌላ ል እኔ ጆከርን ወዶ የነበረውን ልንገርህ የፈለገ ነገር ይሁን የፈለገ ነገር ያ ወዶ የነበረውን ለዚህ ለባለጌ ዓለም፣ ለባለጌ ምድር አዎ ወሳኝ ሆኖ ያስከበረ ሰው ነው። ወሳኝ ሆኖ ማለት ነው። ዳለቻ የሚባል ዳለቻ የሚባል ታውቃላችሁ? በኦሮሞ ውስጥ ያለ እናት ስድብ የሌለው፣ ያለ ብልት ስድብ የሌለው፣ ያለ መቀመጫ ስድብ የሌለው ነውረኛ፣ ትውከት የሆነ ሰው ቀጥ አድርጎ ያቆመው ይሄ ሰው ነው። ቀጥ ከሱ የባሰ ባለጌ ሆኖ ማለት ከሱ የባሰ ባለጌ የሆኑ ሜዳው የሚፈልገው ያ ስለነበረ፣ እኔ የስድብ ደጋፊ አደለሁ። የእንትናን ደጋፊ አደለሁም። የማነ ስሙ የጆከርን ደጋፊ አደለሁም። እኔ ነገር ግን በቃ ጭጭ በቃ ውጣልን እስኪሉት የት ነው የምናገኘው፣ የት ነው የምንገድለው እስኪሉት ድረስ ከሞጣ በበለጠ ከዮኒ ማኛ በበለጠ ከማንም በበለጠ ዚ አማራውን ይግደለው። አማራውን ምን ይበለው? ተልኮ ሌላ ይሁን ትግሬ ይሁን ኦሮሞ ይሁን ሸንጎ ይሁን አላውቅም፣ ግን አላውቅም። እግዚአብሔር ይግለጠው፣ እግዚአብሔር ያጋልጠው፣ እግዚአብሔር ዋጋውን ይስጠው፣ የእጁን ይስጠው። በአማራ ላይ ክፋት ሰርቶ ከሆነ፣ በአማራ ላይ ሴራ ሰርቶ ከሆነ፣ በአማራ ላይ ክፉ አስቦ ከሆነ እግዚአብሔር ጆከር የሚባለውን ይገልብጠው፣ እግዚአብሔር ይግለጠው። በቤቱ በልጆቹ ላይ እግዚአብሔር ፍርዱን ይስጥ። እኔ ግን የምመሰክረው ጆከር የሚባለው ሰው አማራ ላይ ባለጌ ሆኖ የተነሱትን ከነሱ የበለጠ ባለጌ ሆኖ ዲፌንድ ሲያደርግ ነው። እኔን ቢሰድበኝ እንኳን እንዲች እኔ ተናግሮኛ ያቅ ተናግሮኛ ያቅ እግዚአብሔር በሚያውቅ አንዴ እንደው እኔ ላይቭ ላይ ገብቶ መልካም ነገር ተናግሮ ከሞጣ ጆከር የሚባለው ይበልጣል ይሻላል፣ በእንደኔ ማለት ነው። ቢያንስ በሙያው በስድብ ሙያው አማራን አስከብሯል በስድሙ ያው ይሄ ዘሀጥ ይሄ ረሀጥ ይሄ ዝፍዝፍ ይሄ ግራና ቀኝ ከንግግር ከንግግርህ እንዳየሁት ከሆነ እዛ በሄድኩ ጊዜ ምግቤ ውስጥ የሆነ ነገር አድርጋችሁ አስታውቄ ሊሆን ይችላል። መጠጤ ውስጥ የሆነ ነገር ጨምራችሁ ምን እንዳረጋችሁ ይላላቅ እችላለሁ። እርቃኔን ምን እንዳረጋችሁ ይላላቅ እችላለሁ። ይሄ ማለት የሆነ ነገር ሆኗል ማለት ነው። ያቺ የተለቀቀችዋ ፎቶ ደግሞ አሳብደዋለች። እኔ ጽፌ የላቸኋለሁ ነግሬያችኋለሁ። ዳላስ ባለበት ቦታ የጥቁር ጥቁር ሴቶች እነዚህ መቀመጫቸው ትላልቅ የሆኑትን ጥቁር ሴቶች መከራ ያይባቸው የነበረ ነው፣ ሞጣ ማለት በድፍረት ጓደኞቹ አብረው የሚሰሩት ታክሲ አብረው ሲሰሩ የነበሩት የሚናገሩት የሚናገሩት እንደ ሞጣ ደሞዝ የሚከፍለኝ የለም ሞጣ የሚከፍለኝ ደሞዝ ደግሞ ምንድነው? ስድብ ነው፣ ማንጓጠጥ ነው፣ ሞጣ ማለት በሃይማኖት አንገናኝም። እሱ ቅባት ነው፣ እኔ ኦርቶዶክስ ነኝ። ሞጣ ጸረ አማራ ነው። እኔ የአማራ የትግሉም የቅድስናውም ደጋፊ ነኝ። ሞጣ ኦሮሞ አግብቶ ከኦሮሞ ወልዶ አልጋ ላይ በምታዘው ትዕዛዝ አማራን ሲያዋርድ የሚውል እርጥብ ሰገጤ ንክር መቶ ኪሎ ፋራ ነው። ንቅሳታም የተነቀሰበትን ቦታ ደግሞ ነግሬያቸዋል። ታውቃላችሁ፣ የት የት እንደተነቀሰ አንድ ሁለት ሶስት ብዬ ነግሬያቸዋል። የሚታየው የእጁ ብቻ ነው። የንቅሳታም መተታም ነው። አማራን አዋራጅ ነው። አማራን ሰዳቢ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አዋራጅ ነው። የጥልቁ መንፈስ የሰፈረበት ነው። የከበረውን ታቦት የሚያዋርድ ነው። እመቤታችንን የሚያዋርድ ነው። ቅዱሳንን የሚያዋርድ ነው። ካህናቱን የሚያዋርድ ነው። ኦርቶዶክሳዊት ቤተ ክርስቲያንን ከነ ሙሉ ክብሯ የተገለጠችን ቤተ ክርስቲያን የሚያዋርድ ነው። የቤተ ክርስቲያን አምላክ ብቻ ሞጣን ያዋርደዋል። ገና እንቅልፍ ያሳጠዋል። እመኑ፣ መዝግቡት፣ እንቅልፍ ያሳጣዋል። አመነ አመነ። ራሱ ሞጣ አመነ። ምን አለ? ሚስቴ ኦሮሞና መሸለም ነበረባት ኦሮሞን እየሰደብኩ ከኔ ጋር ኖራ አለ። የለም አሁን ብላክሜል ተደርጓል። ከዚህ በኋላ በል የተባለውን ብቻ ነው የሚውለው። የሚለው መጀመሪያ ሞጣ ጋ ሰው የሚገባው ቁም ነገር አግቼ ምናምን ሰው ለመዝናናት ለመጨፈር ነው የሚገባው። አሁን ግን ተመታ የምስራቅ ጎጃሙ ሾተ ላይ ተመታ እና አስረስ ማዕረይ ተመቱ። ስለዚህ ሞጣ ሚሽኑ ፈረሰበት። ስለፈረሰበት ቀጥታ ምዕራብ ጎጃምን ማጥቃት ዘመነ ቃሴን ማጥቃት እነ ዝናቡን ዝናቡን ማጥቃት የተሰጠው ሚሽን የተሰጠው ሚሽን ሰሩለት። ደግሞ ዱባይ ወስደው ሰሩለት፣ ፍራንክፈርት አምጥተው ሰሩለት። ምን ያደርግ እስቲ እግዚአብሔር ያሳያችሁ ሞጣ ከአሜሪካ ተነስቶ ቤልጅየም መጣ። ከቤልጅየም ፍራንክፈርት መጣ። ፍራንክፈርት ከመጣ በኋላ የተቀበለው ማን ነው? ጃዋርን የሚቀበል ጃዋርን የሚያስተናግድ ጃዋር መሐመድን የሚያስተናግድ ኦሮሞን የተቀበለው ጸጉሩን የቆረ ሲቆርጡት አይታችሁ ከሆነ ኦሮሞዎች ናቸው። እሱ የሞጣ ሰው ከሆነ የጎጃም አማራ ከሆነ ይሄ ኮኔክሽን እንዴት ተፈጠረ? እንዴት ተገኘ? ማን ነው ያመቻቸው? ማን ነው ያመጣው? ኦሮሞዎች ተሰድበው ከሆነ በሞጣ ተዋርደናል የሚሉ ከሆነ እንዴት በዚህ መጠን ሊያስተናግዱት ቻሉ? እንዴት ተቀበሉት? እኔ ይገባኛል። እኔ ይገባኛል። ሞጣ የራሱን ብሔር፣ የራሱን ነገድ ለማዋረድ አንገት ለማስደፋት የመጣ ነው ያ ምስኪን ህዝብ ያ መከረኛ ህዝብ የሚጮህለት ሞጣን የሚገዳደርለት እንኳን ሰው ባይኖር እግዚአብሔር ሞጣን አፈር ከደች የሚያበሉትን ከውስጡ አነሳበት። እነ ጆከርን አነሳበት አነሳበት፣ እርስ በራሳቸው አነሳበት፣ እርስ በርሶ አላተመው። ገላጋ በገሌ ሳይሳበብ በገሌ ሳይሳበብ አፈር ከድሜ የሚያበላው አመጣበት። ያ ክፍቱን የከፈተበት አፉን ያላቀቀባት ቤተ ክርስቲያን እመቤታችን ቅዱስ ጊዮርጊስ ቅድስት አርሴማ ላይ እንዳላገጠ ቅዱሳኑ ደግሞ አላገጡበት።